ለፍተን እየሰራን የምናገኘውን ሁሉ እንደምንም እያጠራቀምን ስኬታማ ለመሆን ብዙ ጥረን፣ ነገር ግን ነገሮች እየተበላሹና እየጠመሙ ሊያስቸግሩን ይችላሉ። ይሄኔ ጉዳዮችን ሁሉ ከዱንያዊ ሰበቦች ጋር ብቻ ማያያዝ አይኖርብንም። ከሪዝቅ ሰጪና ወሳኝ ከሆነው ጌታ ጋር አንዳንድ ነገር ማስተካከል ሊኖርብን ይችላል። እናም ዛሬ በዚህ ቪዲዮ በቁርአንና በሐዲት ላይ የተቀመጡ ሪዝቅንና በረካን የሚጨምሩ ስድስት ነገሮችን እንመለከታለን እንሻአላህ። በመጀመሪያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩት ጀዛኩምላህ ኸይር የመጀመሪያው አሹክር ወይንም ተገቢውን ምስጋና ማድረስ ነው አላሁ ስብሓነሁ ወተዓላ በቁርአኑ ሱረቱል ኢብራሂም አንቀጽ ሰባት ላይ እንዲህ ይላል ወኢዝ ተአዘነ ረብኩም ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢና አዛቢ ለሸዲድ ጌታችሁን በተጣራ ጊዜ ብታመሰግኑኝ በእርግጥ እጨምርላችኋለሁ ብትክዱ ደግሞ ቅጣት የእጅግ ብርቱ ነው ይለናል

ሽክር ወይንም ምስጋና የአንድ ኒዕማ ማሰሪያ ገመድ ነው። በሽክር ያልታሰረ ኒዕማ አፈት ልኮ ይጠፋል ይላሉ ለሞች። አንድ ጊዜ እናታችን ይሻ ረዲላሁ የአላ መልክተኛ ላ ወሰለም እግራቸው እስኪሰነ ጣጠቅ ድረስ ቆመው የሌሊትን ሰላት ሲያበዙ ተመለከተች። ጠየቀቻቸውም አላሁ ስብሁ ተላ ያለፈውንም የሚመጣውንም ወንጀልህን ምሮልህ ሳለ ለምን ነፍስህን ታድክማለ አለቻቸው። እሳቸውም አፈላ አኑ አብደን ሸኩራ? ታዲያ አመስጋኝ ባሪያ መሆን የለብኝም? ምን ሲሉ መለሱላት። አላሁ ሱብሃነሁ ወተዓላ ለዋልልን ለዋለን ጸጋዎች ሁሉ ተገቢውን ምስጋና ማድረስ ባንችልም እንኳ ባለን አቅም ግን በተግባርም በንግግርም በልባችንም ልናመሰግነውና ለሰጠን ጸጋዎችም ስለ ቸርነቱ ውቅናውን ሁሉ ለርሱ ልናደርግለት ይገባል። በዚህ ጊዜ ጌታችንም አላሁ ሱብሃነሁ ወተዓላ ቃል እንደገባው ኒዕማውን ይጨምርልናል።

ከአጥፊዎች ሁሉ የተሻሉት ደግሞ ተውበተኞች ወይንም ተመላሾች ናቸው ይሉናል። ነገር ግን በተቻለን አቅም ከወንጀል መራቅና መጠንቀቅ ይኖርብናል። ወንጀል በሰውየውና በሪስቁ መሃል ግርዶች እንደሚሆን ረሱላችን ሰለላሁ ዐለይሂ ወሰለም ነግረውናል። ስለሆነም ያሉንን ኒዓማዎች በሰላም ተጠብቀው እንዲቆዩና ሌሎች ኒዓማዎችም እንዲጨመሩልን በተቻለን አቅም ከወንጀል መራቅና መጠንቀቅ ይኖርብናል። ሶስተኛ አልኢስቲግፋር ወይንም ኢስቲግፋርን ማብዛት ነው

ካላሰበውን በኩል ይረዝቀዋል ይላሉ። አንድ ሰው ወደ ሐሰን አልበስሪ በመምጣት የምድርን መድረቅ እያበቀለች ያለመሆኑን ስሞታ አቀረበ። እሳቸውም ኢስቲግፋር አብዛ አሉት። ከዚያም ሌላ ሰው መጣና መሀን መሆኑንና ልጅ ማግኘት እንዳልቻለ ስሞታ አቀረበ። እሳቸውም እስትግፋር አብዛ አሉት። ከዚያም ሌላ ሰው መጣና የሪዝቁን መጥበብ ስሞት አቀረበ። እሳቸውም ለእርሱም እስትግፋር አብዛ አሉት። ይህን ያጠገባቸው ተቀምጦ የነበረው ሰው ያ ኢማም፣ ሶስት የተለያዩ ሰዎች መጥተው ሶስት የተለያየ ጉዳይ አማከሩ። አንተ ግን ሁሉንም እስትግፋር አብዙ ነው ያልካቸው አላቸው። እሳቸውም እንዲህ የሚለውን የአላሁ ሱብሃነሁ ወተዓላ ቃል አላነበብክም እንዴ? በማለት ሱረቱ ኑህን ከ10 እስከ 13 ያለውን አነበቡለት።

ይህ ሁሉ እስትግፋርን የማብዛት ጥቅም ነው። እስትግፋር የትኛውንም የተዘጋጋ በር ይከፍታል፣ የሪዝቅንን በር ጭምር። አራተኛ፣ ተሐጁድ ወይንም የሌሊት ሶላትና ዱዓ ነው። ከአቡ ሁረይራ ረዲየላሁ ዐንሁ በተዘገበ ሰሂህ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ የንዚሉ ረቡና ተባረከ ወተዓላ ኩለ ሌሊትን ኢለ ሰማይ ዱንያ። ከፍ ያለና ብሩክ የሆነው ጌታችን በሁሉም ሌሊቶች ወደ ዱንያ ሰማይ ይወርዳል

ይህ ሰዓት ዱዓ እጅጉን ተቀባይነት ከሚያገኝባቸው ሰዓቶች አንዱም ነው። በዚህ ሰዓት ተነስቶ ከአላሁ ሱብሓነሁ ወተዓላ ጋር ማውጋትን የተሰጠ ሰው በርግጥ ትልቅን ነገር ተሰጥቷል። በዛ ሰዓት በመነሳት አላህን ሱብሓነሁ ወተዓላን ያለንን ውድ ነገሮች ሁሉ እንዲጠብቅልንና የምንፈልገውን ተጨማሪ ነገርን መጠየቅ ኢላማውን የማይስት ቀስት ነው። አምስተኛ ሰደቃ። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ማነቀሰት ሰደቀቱን ሚማል ይላሉ። ሰደቃ ከገንዘብ አታጎድልም ይላሉ። አንድ አሊም ይህንን ሐዲስ ያብራሩት ሸይጣን የሰው ልጅ ሰደቃ ከሰጠ እንደሚጎድልበት ያስፈራረዋል። መቶ ብር ቢኖርህና አስር ብሩን ሰደቃ ብትሰጠው ዘጠና ነው የሚቀርህ ይለዋል። ነገር ግን ይህ ሰው ያንን አስር ብር ወስዶ ጉድጓድ ውስጥ ሳይሆን የከተተው የዱንያም የአኽራም ካዝና ሁሉ በእጁ ለሆነው ቸርጌታ ነው ያበደረው። ያ ቸርጌታ ደግሞ በቁርአኑ ወማ አንፈቅቱ ሚን ሸይኢን ፈህዋ ዩክሊፉ አንዳች ነገርን ስትመጸውቱ ወይንም ሰደቃ ስትሰጡ አላሁ Subhanahu Wa Ta'ala እርሱ ይተካዋል፣ ብሏል ይላሉ። በአላህ ይሁንብኝ፣ ይህ ሰደቃ ሀብትን የማፋፋቷ ነገር የሞከረው ሁሉ የሚያውቀው ግልጽ እውነት ነው። አላሁ Subhanahu Wa Ta'alaም ቃል ገብቷል። እርሱ ከቃል ጠባቂዎች ሁሉ የበላይ የሆነ ጌታ ነው። Subhanahu Wa Ta'ala እዚህ ጋ ግን መርሳት የሌለብን ነገር ሪዝቅ ገንዘብ ብቻ አይደለም። ጤና፣ ሂዳያ፣ እውቀት፣ ውስጣዊ ውጫዊ ሰላም፣ ቤተሰብ፣ ልጆች፣ ሌሎችም ከገንዘብ በላይ የሆኑ ብዙ ጸጋዎች አሉ። እናም ሰደቃ መስጠት ከነዚህ ሁሉ ጸጋዎች ላይ የሚመጣን አደጋ የምታስወግድና በውስጣቸውን በረካን የምታኖር መሆኑን ልንገነዘብ ይገባል። ረሱላችን ሰለላሁ ዐለይሂ ወሰለም ህመምተኞቻችሁን በሰደቃ ክሙ ብለውናል። ሰደቃ የአላህን ሱብሃነሁ ወተዓላ ቁጣ ታበርዳለች ብለውናል። ሰደቃ ገንዘብን ታጠራለች ብለውናል። ስለሆነም ከሪዝቅ ማስፊያና ከኒዓማ መጠበቂያ መንገዶች አንዱ ሰደቃ ማብዛት ነው። በቻልነው አቅም ካለን ነገር ላይ ለሌሎች ስናካፍል አላሁ ሱብሃነሁ ወተዓላ ደግሞ ይጨምርልናል። ስድስተኛ ሲለቱ ረሂም ወይንም ዝምድናን መቀጠል ነው። ዝምድናን መቀጠል እጅግ በጣም ብዙ ፈድልና ደረጃን የሚያስገኝ ጉዳይ ነው። ከእነርሱም ውስጥ አንዱ ደግሞ ሪዝቅን ማስፋት ነው። ቡኻሪና ሙስሊም በዘገቡት ሀዲት ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ሲሳዩ እንዲሰፋለት እድሜውም እንዲረዝምለት የሚፈልግ ዝምድናውን ይቀጥል። እዚህ ሐዲስ ላይ በግልጽ እንደተቀመጠው ዝምድናን መቀጠል ሪዝቅን ከሚያሰፉ ምክንያቶች ውስጥ አንዱ ነው። ዝምድናን መቀጠል ማለት እነርሱን መዘየር፣ በመልካም መኗኗር፣ ሲታመሙ መጠየቅና ሲቸገሩ መርዳት የመሳሰሉት ነው። ነገር ግን ይህ እነርሱ ለእኛ ይህንን በመልካም ባይመልሱልንም እንኳ የምናደርገው መሆን አለበት። ምክንያቱም ረሱላችን ሰለላሁ ዐለይሂ ወሰለም ስለ ዝምድና መቀጠል ሲያበሩ እርሱ ቢቆርጥህም እንኳ አንተ መቀጠልህ ነው ሲሉ ተናግረዋልና። በመጨረሻም ግን ይህንን ቪዲዮ ከመጨረሴ በፊት ሁለት ነገር ብቻ ላስታውሳቸው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢነ ሪዝቀ ለይጥለቡል አብደ አክተረ ሚማ የጥልብ ሁ አጀሉ። አንድን ባሪያ ሪዝቁ ያፈላልገዋል አጀሉ እርሱን ከሚያፈላልገው በላይ ይላሉ። ሪዝቃችን የተጻፈና የተወሰነልን ነው። የትኛውም ነፍስ የተጻፈላትን ሪዝቅ ሳታገኝ አትሞትም። አላህ ሱብሐነሁ ወተዓላ ለኛ ያለው ሁሉ በጊዜው ይመጣል። ባንፈልገው እንኳ ልንሸሸው አንችልም። የእኛ ሪዝቅ የእኛ ነው፣ ማንም አይወስድብንም። ስለዚህ በአላህ ላይ በመመካትና በፍጹም መረጋጋት ሆነን ሪዝቃችንን ሐላል ነገር ውስጥ ብቻ ልንፈልገው ይገባል። ሁለተኛ ደግሞ ሪዝቅን ከገንዘብ ጋር ብቻ ማያያዝ የለብንም። ጤና፣ ሂዳያ፣ የተባረከ ዒልም፣ ሰላም፣ ቤተሰብ፣ ልጆች እና ሌሎችም የሪዝቅ አይነቶች አሉ። ስለሆነም ከኪሳችን ገንዘብ አለመሙላቱ እንድንማረርና እንድናዝና አያድርገን።

ቻናላችንን ሰብስክራይብ ማድረግ እንዳትረሱ። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን እንሻአላህ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። አሰላሙ አሌይኩም ወረመቱላ ወበረካቱ